አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ ውድ ቤተሰቦቻችን በድጋሜ በተስሒ ቲዳባ ፕሮግራማችን ወደናንተ ቀርበናል የዛሬ እንግዶች ደግሞ ነዋል አሕመድና መህዲ ሙሐመድ ናቸው እኔ ዑመር አሕመድ ፕሮግራሙን እስከ እየመራ አብሬያቸው እስከ መጨረሻው ሞቆይሆናል እንሻላ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ቪዲዮን ላይክ እያደረጋችሁ እያደረጋችሁ ለወንድም እህቶቻችሁ ሼር እያደረጋችሁ ጀምሩት እናንተ ላይክ ስታደርጉ ሼር ስታደርጉ፣ ለብዙ ሰዎች ይደርሳል። ለብዙ ሰው በደረሰ ቁጥር ሰዎች በተጠቀሙ ቁጥር፣ ደግሞ እናንተም አጅራችሁ ከሚቀሩት ሰዎች ጋር እኩል ይሆናል። ቢኢዝኒላህ ተዓላ አላህ እክላሱን ይወፍቀን። እሺ ወደ ፕሮግራማችን በቀጥታ የምንገባ ይሆናል። አዑዙ ቢላሂ ሚነሸይጧኒ ረጂም

መጥበቅ የለባትም። ረአይተ አለዚ የከዚቡ እንደዚህ ብለን መቅራት የለብንም የለብንም። ጥሩ፣ በዚሁ አጋጣሚ አንድ ለእናንተ ከተረዳችሁት ጥሩ ካልተረዳችሁትም፣ ቤተሰቦቻችን ሊረዱት ስለሚችሉ እዚህ ጋ መስጠት ምፈልገው ነጥብ ምንድን ነው? ሁለት ተመሳሳይ የሆኑ ፊደሎች ለምሳሌ ታ እና ታ

ወደፊት ኢንሻአላህ አስተምራችኋለሁ። ግን ይሄ ሕግ መሳቢያ ፊደሎች ላይ አይሰራም። ምን ለማለት ነው እኔ የፈለኩት? ለምሳሌ ያ እና ያ ተከታትለው ቢመጡ፣ ዋው እና ዋው ተከታትለው ቢመጡ፣ ከዛ የመጀመሪያው ያ መሳቢያ ቢሆን ወይ ደግሞ የመጀመሪያው ዋው መሳቢያ ቢሆን ይሄ መሳቢያው ቀጥሎ የመጣው ዋው ውስጥ ወይም እቺ መሳቢያ ያ ቀጥሎ የመጣው ያ ውስጥ መግባት አይችሉም። ይሄ ህግ ኢድራም የሚባለው ህግ መሳቢያ ፊደሎች ላይ አይሰራም እ የለም አዩዋ። ስለዚህ አሁን ለምሳሌ እዚህ ጋ ብትመለከቱ ረአይተ ለዚህ ምን አለችን? ከዛል ቀጥሎ ያ አለችኛል። እቺ መሳቢያ ናት አደለችም? ጥሩ ከዚች ከመሳቢያ ያ ቀጥሎ ምን አላችሁ ሌላ ያ መጥቷል አይደል? እቺኛዋ ያ መሳቢያ አይደለችም፣ ምክንያቱም መሳቢያ ያ ሁል ጊዜ ሳኪና ነች። እቺኛዋ ደግሞ ያ ምንድን ነው ያለው? ضمان ነው አይደል? ስለዚህ መሳቢያ ያ አይደለችም ማለት ነው። ያ እንግዲህ መሳቢያ ያ አለችን፣ መሳቢያ ያልሆነች ያም ደግሞ አለችን። እቺኛዋ መሳቢያ ያልሆነች ያ ናት። ጥሩ አሁን እዚህ ጋር ሁለት ያዎች ናቸው ተከታተሉ፣ የመጡት አይደል ሁለት ያው አለዚ ያለቻችሁ ይከዚቡ እንደገና ድጋሜ ሌላ ያ መታለች ስለዚህ ሁለት ያዎች ተከታትለው መጡ ማለት ነው አይደል ይሄ የመጀመሪያዋ ያ ምንድነው አሁን እንትዋ ፈትናት ወይስ ከስራ ወይስ በማ ወይስ ሳኪን መሳቢያ መሳቢያ ፊደሎች ሲጀምር መሳቢያ ፊደሎች የትኛውም ጊዜ ላይ ሳኪኖች ናቸው ምንም እንኳን ስኩኑ በግልጽ እነሱ ላይ ባይታይም እሺ እዚህ ጋርም አሁን ብታዩት አለው ያ ላይአሁን ስኩን በግልጽ ይታያቸዋል። የለማ አለዚ የሚለው ላይ እስኪ ያ ላይ የለም። የትም ቦታ ላይ አታገኘ። የትም ቦታ ላይ አሊፍም ቢሆን ዋውም ቢሆን ያዕም ቢሆን መሳቢያ ሆነው ከሆነ የመጡት ሱኩን በግልጽ እነሱ ላይ አይቀመጥም። ግን ባይታይም ስኩኑ ምንድን ነው እንትናቸው ሳኪን ናቸው። እነሱ በጭራሽ መቼም ቢሆን መሳቢያዎች ከሱኩን ውጭ ሀረካ ሊኖራቸው አይችልም። በጣም ጥሩ። ስለዚህ አሁን ይቺ መሳቢያ ሳኪን እንደሆነች አውቀናል። ከሱዋ ቀጥሎ የመጣው ያ ሙተሐሪክ ነው። ሐረካው ዶማ ከሆነ ወይ ዶማ ወይ ከስራ ወይ ፈትሓ ከሆነ ያለው ምን ይባላል? ሙተሐሪክ ይባላል። ሱኩን ከሆነ ደሞ ያለው ሳኪን ይባላል። ተግባባል። ሐረካ ከሆነ የትኛውም ሐረካ ይሁን ሙተሐሪክ ይባላል። ስለዚህ አሁን ይቺ ሳኪና የሆነች ያ ሙተሐሪክ የሆነችዋ ያ

አሸፈተይን የሚባለው ላይ የከንፈር እንቅስቃሴን በደንብ ተመልከት። ተመልከቱሁን ሊከ ለ የዱ ተመልከቱ ዱስል ዳል ላይ ከንፈሬ ወል አልወጣም ወጥቷል። አለት ለምን ሐረካው ዶማ ስለሆነ፣ ሐረካቸው ዶማ የሆኑ ፊደሎች ላይ ደግሞ ከንፈር ወደ ውጭ በደንብ መውጣት አለበት። ይህንን የምናደርገው ለምንድነው በማ የምትባለው ሐረካ በደንብ በተሟላ መልኩ መምጣት እንድትችል ነው። በጣም ጥሩ። አሁን ግን ዳል ላይ ከንፈሬን ካወጣሁ በኋላ አይኑ ላይስ የዱዑል ብዬ የዱዑል ብዬ እዛው ላይ ላስቀጥለው ወይስ የዱዑል እንደዚህ አድርጌ መልሼ ከዛ ድጋሜ ላውጣው? የትኛው ይመስላችኋል ትክክል? መጀመሪያው ጥተህ መልሰህ ከዛውጣው መጀመሪያ አውጥቼ ከዛ መልሼ ከዛ ድጋሜ ላውጣው። እንደዛ ነው መሆን ያለበት። እርግጠኛ ነኝ። በኮንፊደንስ ነው። ማሻአላ ነው። እንደዛ ነው በቃ። ስለዚህ የዱ እዚህ ጋ ዳሩ ዶማ ስለሆነ ይወጣል። ከዛ አይኑ ላይ ምን አላችሁ? ይዩት እስኪ አይኑ ላይ ምንድን ነው ያላችሁ? ሸዳ ነው አይደል? በጣም ጥሩ ሸዳና ዶማ አለን። በጣም ጥሩ ሸዳ ያላቸው ፊደሎች ላይ በማ ካገኛችሁ፣ ልብ ብሉ። ሸዳ ያላቸው ፊደሎች ላይ በማ ካገኛችሁ አሁን ልክ እንደ አይኗ ምን ታረጋላችሁ? መጀመሪያ ከንፈር ወጥቶ ከነበረ ከንፈር ወጥቶ ከነበረ

ሳኪንና ሙትሐርክ የሆነ ፊደል አለ ማለት ነው። ስለዚህ መጀመሪያው ሳኪን ነው። ሳኪን ላይ ደግሞ ከንፈር መውጣት አለበት እንዴ? የለበትም። ለዛች ለሳኪኗ ስንል ከንፈራችንን መልስና እና ከዛ ድጋሜ ነው እንደገና ከንፈራችንን ወደ ውጭ የምናወጣው። የዚች የዱ ስል ሳኪን ነው አይደለም። ስለዚህ ሳኪን ላይ ከንፈር ይወጣል እንዴ? አይወጣም። ከዛ ዑ ስል እዚህ ጋር ነው ያኔ ነው ከንፈራችን የሚወጣ ማለት ነው የዱዑል የዱዑል የዱዑል ዱዑል ዱዑል በዚህ መልኩ ዱ ላይ ይወጣል ይመለሳል ዑ ስትሉ ድጋሜ ይወጣል ማለት ነው በጣም ጥሩ እሺ እናንተ ማሁን እቺ ልብ በሉልኝና ልክ ዓይን ላይ ስትደርሱ አስገቡ ከንፈር ከዛ ድጋሚ አውጡት መለሳችሁ እዛው ዓይን ላይ እስኪ ሞክሩ የዱዑል

ባድ ምን መሆን የለበትም፣ መሳብ የለበትም። ምክንያቱም ከባ ቀጥሎ ምን የለም መሳቢያ ፊደል የለም። መሳቢያ ፊደል ከሌለ ደግሞ አይሳብም። እሺ። ባድም ላይ ቅድም አይን ላይ ያደረጋችሁትን ነገር ትተገብራላችሁ። ከንፈር ላይ ባድ ላይ ምን አላችሁ? ሸዳእናቦ ቦማ አደን። ስለዚህ አሁን የሑ ስል ሓቅ ላይ ከንፈር ወጣ አደን። ባዱ ላይ መጀመሪያ ምን መሆን አለበት ከንፈር

ለምን ድነው ሁለት ያረክብን የሚል ነገር ውስጣችሁ አልተፈጠረም? ነው አይደል? አህ እሺ ፈወይሉን ሊልሙሰሊን ማለት ምን ማለት መሰላችሁ? ፈወይሉን ሊልሙሰሊን ማለት ለሚሰግዱ ሰዎች ወየውላቸው ማለት ነው። ለሚሰግዱ ሰዎች ወየውላቸው፣ የሚሰግድ ሰው አሁን ወየውለት ይባላል? ስለዚህ እንዳያጠራጥር ምን አይነት ምን አይነት ሰጋጆች ናቸው ታዲያ ወየውላቸው የተባሉት የሚለውን ግልጽ ለማድረግ አለዚነ ሁም አን ሰላቲህም ሳሁን የሚለውን ጭምር ነው። አለዚነ ሁም አን ሰላቲህም ሳሁን ማለት ደግሞ እነዛ ከሰላታቸው የሚዘናጉ የሆኑ ሰጋጆች ወይ የውላቸው ገባችሁ። እነዛ ሰላታቸውን ወቅቱን ለምሳሌ በማስረፈድ ሊሆን ይችላል፣ ወይ ደግሞ አንዴ እየተዋ እንዴ እየሰገደ ምናምን መዘንጋት ሊሆን ይችላል ብቻ ከሰላታቸው የሚዘነጉ የሆኑ ሰጋጆች ወየውላቸው ይጠንቀቁ። የማይታቀቡ ከሆነ ከዚህ ስራቸው ወደኋላ ኋላ እንትን ማይሉ ከሆነ ማያቆሙ ከሆነ በኋላ ቅጣት እቀጣቸዋለሁ ወየውላቸው እያለ ነው ማለት ነው። አላህ Subhanahu Wa Ta'ala፣ ገባችሁ አይደል? እንጂ ሰላቱን አስተካክሎ የሚሰግድ ሰው ወየውለት እየተባለ አይደለም ማለት ነው። ሰላቱን በትክክል የሚሰግድ ሰውማ ወየውለት ሳይሆን የሚባለው አብሽር ዮም አልቂያማ አላህ ዘንድ ምን አለልህ? ጀነት አለልህ። ሰላትህን አስተካክለ ስለሰገድክ ነው እንጂ ወየውልህ ትቀጣለህ አይባልም። ስለዚህ አሁን እዚህ ጋር አላህ ወየውላችሁ እያላቸው ያሉት ሰጋጆች የትኞቹ ናቸው የሚለውን ግልጽ ለማድረግ አለዚነ ሁም ዐን ሰላቲሂም ሳሁን እነዛ ከሰላታቸው የዘነጉ የሆኑትን መሆኑን ለማሳየት ነው። ቀጥዬ የቀረሁላችሁ ጠይብ፣ አሁን ስለ ሑክሙ እንመለከታለን። ስለ ተጅዊዱ እናውራ አሁን ደግሞ

ላም ከነዛ ከስድስቶች ውስጥ አይደለችም። ስለዚህ የተንዊኑ ድምፅ ን ተብሎ ይወጣል። ፈወይሉን ልል ሙሰሊን ብዬ ብቀር ልክ ነኝ? አይደለሁም። ስለዚህ የተንዊኗን ድምጽ በግልጽ አላወጣም፣ ወደሚቀጥለው ፊደል ቀጥታ ነው የማልፈው። ፈወይሉል በዚህ መልኩ فويلٌ لل لل መጀመሪያ ላሟ ላይ ከንፈር ይወጣል፣ ሁለተኛው ላም ላይ መመለስ አለበት።

የእነ ላም ቤተሰብ ስለሆነች የላም ቤተሰብ ደግሞ ሳኪኖች ሆኖ ከመጡ ትንሽ ጊዜ ያስፈልጋል። በጣም ጥሩ። እሺ፣ እቺ ኑን ደግሞ ሳኪናናት ያልንበት ምክንያት መቆሚያ ሆና ስለመጣች ነው። አላል የምናቆምባት ስለሆነች ነው እንጂ ብታዩት እኮ ሐረካዋ እኮ ፈትሃ ነው። ግን እየቆምንባት ስለሆነ ወደ ሱኩን መቀየር ስለአለባት ነው። ጥሩ። እንቀጥል እስኪ። ለዚነሁም ሃ ላይ ምን ይሆናል? ከንፈር ወደ ውጭ መውጣት አለበት። እዚች ጋ ኑን ሳኪናዋ ኑን ሳኪናዋ በግልጽ ን ተብላ መውጣት አለባት የለባትም? ለዚነሁም ን ሰላትህም ብዬ መቅራት አለብኝ የለብኝ ማለ ለምን? ከኑን ሳኪና በኋላ ምን ስላልመጣ ከነዛ ሌላ አዋ የመጣው በትክክል ከነዛ ከስድስቶቹ ፊደሎች ውጭ የሆነ ነው። ማን ማንን የመጣው? ከኑን ሳኪና ቀጥሎ አሁን እዚጋር ደግሞ ከነዛ ከስድስቶች ውስጥ ነው እንዴ? አይደለም። ስለዚህ ኑን ሳኪናዋ በግልጽ መውጣት ያለባትም። አሁን ኑን ሳኪናዋ ላይ ታዲያ ግን ምን ማምጣት አለብን? እሷን በግልጽ አናውጣ እንጂ ግን ምን ማምጣት አለብን? ሁና ማምጣት አለብን። ይሄ ሁና መወፈር ወይስ መቅጠን ነው ያለበት? ሁና ይቀጥናል እንዴ? ሁና መወፈር መቅጠን ይባላል እንዴ አትሉም እንዴ? ታቃላችሁ ሁና እንደሚወፍርና እንደሚቀጥን። ይሄ ከአፍንጫ የሚወጣ ድምፅ እንደሚወፍርና እንደሚቀጥን ታቃላችሁ። እንትን ከዚህ በፊት ሰምተሃል አልሰማህም? እሺ አልሰማሽም? ጥሩ አስረዳችሁ። ከኑን ሳኪና ወይም ከተንዊን ቀጥሎ ከነዛ ከስድስት ፊደሎች ውጭ ከመጣ ና ማምጣት አለብን። ንብለን በግልጽ ባናወጣም ኑን ሳኪናዋ ላይ ወይም ተንዊኗ ላይ ይሄ ና መወፈር አለበት ወይስ መቅጠን አለበት ወደሚለው ደግሞ ስንመጣ ከኑን ሳኪናዋ ወይም ከተንዊኗ ቀጥሎ የመጣውን ፊደል እናይና የሚወፍር ፊደል ከሆነ የመጣው ናውም መወፈር አለበት። ከዚህ ከኑን ሳኪና ወይም ከተንዊኑ ቀጥሎ የመጣው ደግሞ የሚቀጠን ፊደል ከሆነ ናውም።

ራ ብላችሁ በደንብ ነው? ቀጥሎ የሳባችሁ ስለምንድን ነው? ከአሊፉ ቀጥሎ ምን ስለመታ? ሀምዝ ስለመታችሁ? ሀምዝ ነው አይደለም? ስለዚህ ለዛን ሳብ ነው እ የመጨረሻው አያ ላይ ደርሰናል። ወየምናን ልማን ሙታዝ በጣም አሪፍ ነው። እሺ አዳምጡኝእና አስተካክሉኝ

ልጅ ማለት እንዲ ታፍ ሆናችኋል፣ ማሻአላህ። አሁን ከአፍንጫዬ ሆና እንደወጣ ሰማችሁ ማለት ነው። ይሄ በጣም ትልቅ የሆነ እውቀት ነው፣ ይሄ በጣም ትልቅ ችሎታ ነው። ጎበዞች፣ ማሻአላህ። እሺ አሁንስ ወየምነዑነል ማዑን ስተታለይ የለም አልሐምዱሊላህ፣ አልሐምዱሊላህ። አመሰግናለሁ እንግዲህ አልተሳሳትክም ስላላችሁ